እኔ ፍቅርዬ ምን ገጠማት ምን ሆነች እያልኩ ነበር። እውነት ለመናገር ከሚዲያ የታችኋት ስንት ቀን ጠፍታለች ማለት ነው። በጣም ጠፍታ ነበር እና እንግዲህ ዛሬ ከች ብላለች። እንግዲህ ጥሩ ላይ አልነበረችም ይመስለኛል ማለት ነው። እና ዛሬ ስላየነች ደስ ብሎኛል። ፍቅርዬ እውነት በጣም ጎበዝ ልጅ ነሽ፣ ብርቱ ልጅ ነሽ፣ ጠንካራ ነሽ። የኔ ቆንጆ ምንም አይንካሽሽ እና እኔ ደግሞ ወይ ደግሞ ይሄ ምን አርጓት ነው ምናምን፣ የሆነ ደግሞ ተጣሉ እንዴ ምናምን ብዬ ነበረ ግን አይደለም። ፍቅርዬ ያው ጥሩ ላይ ስላልነበረች ነው ማለት ነውና ስላየናችሁ ደስ ብሎኛል። እውነት ለመናገር ሰላም ጤና ይስጥልኝ። አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ አብራች ሆናችሁ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን። በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት መስጠታችሁ እንዳትረሱ። አሁን ደግሞ ፍቅርዬን ይዤ መጥቻለሁ። እንግዲህ ፍቅርዬ ስንት ቀን መሰላችሁ ጠፍታለች። የመስቀል ራሱ ቪዲዮ ምናምን አለቀቀችም ጠፍታ ነበር። እውነት ለመናገር የጠፋችበትን ምክንያት እንግዲህ ዛሬ ተናግራለች። እንግዲህ ዋናው አንቺ ሰላም ሆነሽ ነው የእኔ ቆንጆ። ትክክል ነሽ። እኛ ሰዎች በዚህ ምድር ያለን ሰዎች እንዲያልሽ ዋን እንጂ ፍቅር እየተከክል ነሽ አንጅናት ግን አሁን እሱን የሚያስብ የለም። ዝም ብሎ የለት የለትም ብቻ ነው። ልሻል እኔ ቆንጆ እና እንኳን ሰላም መጣሽ። እኔ ግን ምን ሆና ነው ፍቅር ደሞ ምናምን ብዬ እውነት ብዬ ነበር። በጣም ምን ሆና ነው ፍቅር፣ ምን ነካት፣ ምን ሆና ነው እያልኩ ነበረ። አንድ ሁለቅን ከሸበላው ጋር ብቅ እያሉ ሲጣፉ እንዲህ ብዬሽ ነበር። ና ስለመጣችሁ ደስ ብሎናል። እንግዲህ አሌክስ ሸበላው ተጎና ሆነ። አይዞሽ በላት እሺ። ሰምታል። ዛሬ አንተና ነህ፣ እንደውም መግቢያ የሰራው እና ደስ ይላል። እንደዚህ ማለት ነው። መግቢያ የሰራው እንደውም እሱ ነው። ዛሬ ሄዳችሁ ከሆነ አሌክስ ነው መግቢያ የሰራው። ደስ ይላል። ግን አትጥፉሽ፣ ፍቅር ለመንጣቱ ቶሎ ሞክሪ ማለት ነው። ያንስ እንኳን በቀን አንድ ቪዲዮ እንኳን ለመስራት መሞከር አለብሽ። እንደዛ ካልሆነ ዋጋ የለውም ማለት ነው። ግን ያው ያንቺ አድናቂዎች ጎበዞች ናቸው። በቲክቶክ ራሱ የጠፋችብን ምን ፍቅርዬ እያሉ ፍቅርዬ እያሉ ነበር የሚለው ነገር። እውነተኛ አድናቂ ሲኖራችሁ ደስ ይላል። የት ነው የጠፋችብን ፍቅርዬ፣ የጠፋችብን እኮ ምን ሆና ነው ምን አግቷት ነው ምን ገጥሟት ነው እያሉ ነበር እውነት ለመናገር አይነት አድናቂ ሲኖራችሁ ደግሞ ደስ ይላል እና ፍቅርዬ ምርት አድናቂዎች አሉች። እስከ መጨረሻው አይቀይርብሽላለሁ ደስ የሚሉ አድናቂዎች አሉች። ብዙ ልጆች ናቸው አሉ በቲክቶክ ላይ ራሱ እየጠፋችብን ፍቅርዬ ምን ሆነችብን እያሉ ነበር ማለት ነው። እና ብቅ ስላላችሁ ደስ ብሎናል። አትጥፉ። ሸበላው ከትንሽ ጊዜ በኋላ ደግሞ በራሱ ቻናል ይመጣል። አሁን የፍቅርዬ ቤት ሞቅ ሞቅ ሞቅ ሞቅ ያድርግና ከዛ በኋላ ደግሞ በራሱ ከች በከረከኝ ይችላል ማለት ነው። ይሄ እንግዲህ ታው የዩቲዩበር የታወቀ ነው መቼም ታውቃላችኋል። ለማንኛውም የላችሁ ነው የመጣሁትና ፍቅርዬ ስላየዎች ደስ ብሎኛል። እኔና ሁሌም ሳቂሽ ለማንም እንዲያተከፉ፣ ሳቂሽ የአንቺ ፈገግታ ደስ ይለኛልና ሁለዚህም ፈገግ ብለሽ ሳቂ ነው ምለው እና ስላየውሽ ደስ ብሎኛል። አትጥፊ፣ ቶሎ ቪዲዮ ለመስራት ሞክሪ። እንደዛ ካልሆነ ችግር ነው። ቶሎ ቪዲዮ ካልተሰራ ዩቲዩብ አስቸጋሪ ነው። ደስ ለመናገር እና ይሄድ ለማለት ነው የመጣሁት። እወዳቸዋለሁ፣ አከብራቸዋለሁ። ሰላም ቆዩልኝ፣ ሰላም እደሩልኝ፣ ሰላም ዋሉልኝ ነው የሚባለው እና ፍቅርዬን የምትወዱ እንግዲህ ሃሳብ አስተያየታችሁን ስጡ። ዛሬው ፍቅርዬ ስለመጣች ደስ አላችሁ? እሱ ደግሞ ሃሳባችሁን ስጡ። ኦኬ። ይህንን ነው ምላችሁ። የምሬ ነው እኔ ስላየሁ ደስ ብሎኛል። እናንተስ ሰምታችኋል?